ምንም እሳት ባልተነሳበት ለምን ይመስላችኋል? የእሳት ማጥፊያ ከፍተው ውሃውን መንገድ ላይ የሚያፈሱት? በመጀመሪያ ስትመለከቱት ውሃ ማባከል ሊመስላችሁ ይችላል። ነገር ግን ይህ የሚደረግበት አንድ ምክንያት አለ። የእሳት አደጋ ሰራተኞች የእሳት ማጥፊያ ቱቦ ለረጅም ጊዜ ጥቅም ላይ ሳይውል ሲቀር በአሸዋ ዝገትና ሌሎች ፍርስራሶች በቧንቧዎች ውስጥ ሊከማቹ በመቻላቸው በየጊዜው የማጽዳት ግዴታ አለባቸው። ምክንያቱም አደጋም የሚከሰትበት ወቅት እነዚህ ቆሻሾች የውሃውን ፍሰት ስለሚገድቡ ነው። ይህም ቪዲዮ ያዘጋጀላችሁ ዋልታችን ጂፒኤስ ሲሆን የሆነ እንቅልፍ ከማጣት የሚገለግላችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳይሉ መኪናችሁ ላይ ለማስገጠም ከታች ባለው ስልክ ቁጥር ይደውሉልን። አደጋ ሲከሰት ውሃ መረጫችሁ ብቻ ሳይሆን የሚፈሰው ውሃ የግዴታ ግፊት ሊኖረው ይገባል። ያለዚህ ግፊትና ፍጥነት የተፈጠረው እሳት የከፋ አደጋን ያስከትላል። ለዚያም ነው ሰራተኞቹ ቱቦቹን ከፍተው ውሃው እንዲሄድ የሚያደርጉት። ቢጫ ወይም ቀይ ውሃ ሲወጣ ካዩ ያ ዝገት እየተወገደ ነው። በተመሳሳይ ጊዜ ሰራተኞቹ የእሳት ማጥፊያው በጣም በሚያስፈልግበት ጊዜ በሙሉ ኃይል መድረሱን ለማረጋገጥ የውሃ ግፊትና ፍሰትን ይለካሉ። ስለዚህ ውሃ ወደ ጎዳና ላይ እየደፉ ቢመስልም በእውነቱ የከተማውን የእሳት መከላከያ ደህንነት እያረጋገጡ ነው። እኛ ሀገር ያሉት የእሳት ማጥፊያ ትቦዎች መች መች ሲጠዳ አይቶቻችሁ ታቋላችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክት በመጫን ቤተሰብ ይሁኑ።